አንድ መቶ ምላጭ በመጠቀም አንድ ቢላ መስራት እንደሚቻል ስንቶቻችሁ ታውቃላችሁ? ይህ በጣም አስገራሚ ስራ መቶ የምላጭ ስብስቦችን በመጠቀም አንድ እኔ ነኝ ያለ ቢላዋ መስራት ድንቅ ጥበብ ሲሆን ስራውን እንዴት እንደሚሰሩ ሁሉንም ስቴፕ ባይ ስቴፕ እናያለን። አንደኛ መቶ ቀጭን ስለታማ የሆኑ ከፍተኛ የካርቦን ክምችት ያላቸውን ምላጮች ማዘጋጀት። ሁለተኛ የተዘጋጁትን ምላጮች እርስ በእርስ አቅጣጫ እያቀያየርን ምንም አይነት እንቅስቃሴ ሳይኖራቸው በትክክል መደርደር። ሶስተኛ ሁሉንም ምላጮች ከፍተኛ ሙቀት ያለው ቦታ ውስጥ በማስገባት ማቃጠል። አራተኛ የተቃጠሉትን ምላጮች አንድ ቅርጽ ወዳለው ብረት ለመቀየር በደንብ በመዶሻ መደብደብ። አምስተኛ ይህንን ብረት የሚያምር ቅርጽ እንዲኖረው ዳማስከስ ተብሎ የሚጠራውን የመቀነስና የመከፋፈል ሂደት እንጠቀማለን። ስድስተኛ ከዛም የቢላዋ ቅርጽ እስኪይዝ ድረስ ከተደበደበ በኋላ ተቆርቶ ይጣጠማል። ሰባተኛ በመቀጠል ውድና የሚያምር የዳማስከስ ቅርጽ እይታ እንዲኖረው በአሲድ እናጥባለን። ስምንተኛ በመጨረሻም ካርበን ፋይበር ራይዘንና የተለያዩ ነገሮችን በውስጡ የያዘ ከእንጨት የተሰራ መያዣ ለቢላዋ እንገጥማለን። እናም በዚህ መልኩ ውድ ዋጋ ያለው ጠንካራና ውብ የሆነ ቢላዋ ማዘጋጀት እንችላለን። ይህም ቪዲዮ አዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስጋትና ከስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል ያስገጥሙ።